የተወሰኑ ነጥቦችን ደግሞ እናነሳለን በኋላ እናነሳለን ብዬ። እሺ ጥሩ ነው። ያው ከትላንት ከተደረጉት ጨዋታዎች መካከል አንደኛው የአርሰናልና የኦሎምፒያኮስ ጨዋታ ነበረ። ያው ከፍተኛ ግምት የተሰጠው ጨዋታ በትላንት ምሽት ጨዋታዎች ላይ የፓሪስን ጀርማና የባርሴሎና እንደነበር አስተውያለሁ እረዳለሁ። ግን አሪፍ ጨዋታ አልነበረ ጨዋታው። ይሄ ምንድን ነው? ዘና ብሎ ዝም ብሎ የሚፈስ ነገር ነው እንጂ ይህ ፉክክር ያለው ለመሸናነፍ ትልቅ ጥረት የተደረገበት እንደዚህ እንደዚህ ብለ የምታብራሩ አልመሰለኝም። እንደም ከረፍት በኋላ አይ ሁለቱም ላይ የነበረው ቀዝቃዛ ስሜት ቀዝቀዝ ያለ ስሜት እነሱ ዊንጌም እንዳልሆነ ዝም ብሎ እንቅስቃሴያቸው ይገባል ከስሜታቸው ከፍላጎቶቻቸው፣ ኢቭን አሰልጣኙ ላይ ሴነርኬ ላይ የምታየው ነገር ደብዛዛ ነበረ። ስለዚህ ወደ አርሰናልና ኦሎምፒያኮስ ጉዳይ የበለጠ ብንሄድ እኔ ደስ ይለኛል። ምክንያቱም ለእኔ አርሰናል ኦሎምፒያኮስን ማሸነፉ ስኖት ቤግዴል አይደለም። አሁን አርሰናል ነው ብለን ከምናስበው የሆነውንም ደግሞ እንደሚያይ ሰው ሆነን ካሰብነው ኤክስፔክትድ ነው የአርሰናል ኦሊምፒያኮስን ማሸነፍ። አሁን በየጨዋታው ላይ አርሰናል ሲያሸንፍ ጎል ሳይቆጠርበት በቀረ ቁጥር እኔ ስለ ዴቪድ ራያ ቁጥሮች ነው ማስበው አይገርምሽም? ልክ ነው። ይሄ በጣም ከመገረም በጣም ከመደነቅ የተነሳ ማስበው ነው። አሁን ትናንትናም ሌላ ድል ሌላ ክሊንሺት ነው ምናምን፣ ግን ትናንትና አርሰናል አሸነፈ፣ ዴቪድ ራያ ክሊንሺት እንደዚህ ሆነ፣ ኦደጋርድ በጣም የሚገርም ነበረ ምናምን የሚለው አይደለም። ለእኔ አርሰናል ትላንት ትልቅ ትልቅ ትልቅ መልእክት አስተላልፏል ብዬ የምለው አርሰናል ሳይሆን ካሜራማኑ ነው ያስተላለፈው ለእኔ ካሜራማኑ ቤንች ላይ ያሉትን ልጆች አሳየን። ሜዳ ውስጥ የገቡትን አይተሽ እንግዲያ አስቢ። ዴክላን ራይስ፣ ቡካዮ ሳካ፣ ኢብሪቼ ኢዜ አይነት ተጫዋቾች ተቀያሪ ወንበር ላይ ሆነው ነው አርሰናል። ሜዳ ላይ የገቡትን ደግሞ በጣም ጠንካራ ልጆች መሆኑ ነው ዝም ብሎ የሚመጣልሽ ነገር አለ። ከዛ ቆየት አለና ደግሞ በጉዳት ምክንያት አሁን ለአርሰናል እየተጫወቱ ያልሆኑትን እንደነ ነው ኖኒ ማድወኬ፣ ካይ ሃቨርስ አይነት ተጫዋቾችን ጋብርኤል ሄሱስን ምናምን ደግሞ አሳየን። እዚህ ደርሷል፣ ነው ነገሩ ትልቅ። ከዛ ከጨዋታው በኋላ ደግሞ አርቴታ እንደገና የመግለጫ ዋና ፎከስ የነበረው በአውሮፓ ቻምፒዮንስ ሊግ አምና ግማሽ ፍጻሜ ተፋላሚ ነበርን፣ ዘንድሮ ከግማሽ ፍጻሜ ተፋላሚነት ማለፍ የሚያስችል አቅም ላይ ነን ያለ ነው። እስኳድ ዴብዛችን ይህንን ያስችለናል አለን። ይህንን ወድጀለት አለው አርቴታ። ይሄ ስሜት ከእሱ ጋር እንዲጸና ነው ደግሞ ነው የምጠብቀው። ምክንያቱም አሁን እንዳልኩሽ አርሰናል ስምንቱን ተጫዋቾች የራሱ ከማድረጉ ወይም በዝውውር ራሱን ከማጠናከሩን በፊት ሰሚፋይናል ደረጃ ላይ ደርሷል አይደል? ይህንን ሲያስታውስ እኮ ባለፈው የውድድር ዓመት ሰሚፋይናል ላይ እስክንደርስ ድረስ ተጫዋቾች መቀየር እፈልግና አለ ዞር ብዬ አያቸዋለዋል በአውሮፓ ቻምፒየንስ ሊግ ምንም ዓይነት ጨዋታ አድርገው የማያውቁ አምስት ጎረምሶች ናቸው ያሉኛል ከአካዳሚ ምናምን የመጡ ዚሮ ኤክስፒሪየንስ፣ እነዚህን ከማስገባ በእነዚህ ልታገል እያልሽ የምትጫወችው አለ አይደል? መቀየር ኮ ፈለገች፣ እገሌን እኮ ባስወጣው፣ ግን አትተማመንበትም። አው ጌሙ ትልቅ ነው፣ ጌሙ ልምድ ይፈልጋል። እነዚህ ልጆች ላይ ያለውን ገናነት ደግሞ ትረጃዋለሽ እያልሽ በቃ በብዙ ነው የምትቆይው። ይሄንን አስታወሰኮ ትናንት አንተ ባለፈው የውድድር ዓመት የነበርነው አይነት ግን አደለንም። አሁን አለ፣ ሲፈልግ ሳካን ቀይሮ አስገባው የሚያረጋጋውን ጎል ዘጠና ሁለተኛው ደቂቃ ላይ አገባ። ሲፈልግ ኢዜን ያስገባል፣ ሲፈልግ ዴክላን ራይስን ያስገባል። ቅምጥል ነው በጣም ከረጅም ጊዜ በኋላ በተጫዋቾች ስብስብ አርሰናልን በዚህ መጠን

የገቡትና ያልገቡት መካከል ያለው ፉክክር ለቬንገር ምርጥ ነበር። ለዛ አርሰናል ዋንጫዎችን ሲያሸንፍ የነበር። አሁን የገባውም ያልገባውም ነገ መልሶ ለመግባት ስለሚፈልግ ኮምፒት ያደርጋል። በየመጫወሻው ቦታው ላይ የሆነ ወቅት ላይ ሁለት ሺህ ሰባት አካባቢ አርሰናል በስብስብ ያንግ ግን በጣም መግባባት የቻሉ በጣም አውትሻይን ማድረግ የቻሉ ተጫዋቾች ነበሩት። 2007 2006 አካባቢ በተለይ 2007 ያን ጊዜ የነበረው ነገር ምንድን ነው ብትይኝ፣ ሳምሪ የነበረው ነገር፣ እነ አሌክሳንደር ህለብ የነበሩበት፣ እነ ማቲው ፍላሚኒ የነበሩበት፣ እነ ኢማኑኤል አዲባዮ እነ ሴስ ፋብሪሃዝ ወይኔ አርሰናል በቃ ምንድን ነው የሚሆነው? ቪዬራን አሳልፎ ሰጥቶ ምናምን ሲባል አላስረሳውም ይሄ ፋብሪጋስ፣ አስረሳው። ወንድ ወንድ ነው፣ ልበ ሙሉ ነው። ከበጣም ኤክስፒሪንስድ ከሆኑ ተጫዋቾች ጋር ሲጋፈጥ ለማሳመን ጊዜም አልፈጀበትም እኮ ፋብሪጋስ። ከዛ የአርሰናል አለመታደል በተ ናቸው። ማቲው ፍላሚኒ ወደ ኤሲ ሚላን፣ አሌክሳንደር ህሌብ ወደ ባርሴሎና። እነሱም እዛ ሄደው ብዙም አልከረሙም። እነ ኢማኑኤል አዲባየር፣ እነ ሳሚር ናስሪ ምናምን ሁሉ ወጡ። እንዴት እንደዚህ ይደረጋል ተብሎ ተጮኸ። እንዴት ሰው እንዴት እንዴት እንዴት ፍሬ ሊያይ ሲል እንዴት ይበትናል? ፍሬውን ማጣጣም ፍሬውን መቅመስ እዚህ ላይ ቢውልድ እያደረገ ጠንካራ እና አሸናፊ አርሰናልን ይሰራል ብለን ስንገምት ማማር የጀመሩትን ልጆች ሸኛቸው። ደግሞ ሽኝታቸው ያማረ ቢሆንስ ምን አለ? ይሄ ጠንከር ዳጎስ ያለ የዝውውር ገንዘብ እየተቀበል ሽምት ሸኛቸዋላት እንደዛ ቢሆን ምን ችግር አለ? እንደዛም አይነት ነገር የለበትም። አርሰናል ይህ እጁን አጣት ፎቆጭ ብሎ ይጠብቅና አፈፍ አድርገው ይወስዱታል። ተጫዋች አርሰናልን ኦፕሽን በሚያሳጣ መንገድ ተጫዋቾቹ የውል ዘመናቸው ሊያልቅ ሲል አካባቢ ምናምን ይሆናል ማለት። የዘንድሮ አርሰናል ግን አልበተነምህ ዛት ዘ በጣም ትልቅ ዲፈረንስ በሊቨርፑልና በአርሰናል መካከል የሚፈጥረው ይሄ ነው። ምናል ሰው ይብል አልበተንም። አርሰናል አርሰናል አምና ችግሩ ቤስት ኢሌቨኑ አልነበረም። ቤስት ኢሌቨኑ ማድረግ የሚችለውን በሙሉ አድርጎ በፕሪሚየር ሊግ ሁለተኛ ወጣ፣ በቻምፒየንስ ሊግ ሴሚ ፋይናል ድረስ ሄደ። በቤስት ኢሌቨን ውስጥ ዳይሬክት ኢንክሉሽን የሚሆኑ ወዲያው እንደመጡ የሚጨመሩ ተጫዋቾች አሉ። እነ ዙቢሜንዲ አሉ፣ እነ ቪክቶር ዮኮሬሽ አይነት ተጫዋቾች አሉ። ምናልባት አሁን እነ ኢብሪቼ ኢዜ ከዛ እንዲህ ዞር ስለ አምስት ጎረምሳ ነው ማየው ያለውን ግን ድራማቲካል ይቀይረው። ዚስ ኢዝ አ ፐርፌክት ፐርፌክት ፐርፌክት ሙቭ አዳዲሶቹ ተጫዋቾች ገና መሆናቸው ሊቨርፑልን ጎድተው ታልካልሽ። አዳዲሶቹ ተጫዋቾችን ለመጠበቅ ሳትገደጂ የነበረች ጥንካሬ ላይ አንድ ነገር ቢሆኑብኝ የሚለውን ሰቀቀንና ስጋት የሚያስተው አሪፍ አሪፍ ተጫዋቾችን አስፈርመሻል። ግን ደግሞ ዚያር ላኪ እነፍ አርሰናልን በጣም በጣም በጣም አንዱ ጥሩ ነገሩ ድለኛም የመጫወት ዕድል የሰጠሻቸው ተጫዋቾች በሙሉ ያስገርማሉ። ኖኒ ማድወኬ ያስገርማል ዙብሜንዲ ያስደንቃል ኢብሪቼ ኢዜ ልዩ ነው ይሄ ጣም እሱ ክሪስታል ፓላስ ቤት እያለን ያልነበረኝም ብያለሁ ባለፈው ገብቶሻል ምን ደግሞ ትፈልግ ቤት አለ ሞስኮራ ስቲ አሁን ሞስኮራ ስ ኖት ቢግ ኔም ኖ ፕሪሚየር ሊግ ኤክስፒሪየንስ ዚሮ ኤክስፒሪየንስ በፕሪሚየር ሊግ ሳሊባን የሚያህል ሰው እሱ ሳሌባ ራሱ ምስክርነት የሰጠለት እኮ ነው። ስለ አዳዲስ ተጫዋቾች አርሰናል ስለተቀላቀሉ ተጫዋቾች አስተያየት እንዲሰጥ ሲጠየቅ በጣም በጣም ነው የገረመኛል። በቃ ከገመትኩት በላይ ነው ብሎሱ አስራ አምስት እኮ ነው አይደል የተከፈለበት ይደርሳል ብለህ አስራ ሁለት አካባቢ መሰለኝ አስራ ሁለት አስራ ሁለት አራ የ እንዳልኩት አስራ አምስት አስራ አምስትም ቢሆን ምን ትፈልጋለህ? ስለዚህ ከዚህ በላይ ፐርፌክሽን አለ እንዴት አደ አርሰናል ጥሩ ስኬት ይዞላቸው መጣ። አንድ የሚያስፈረሟቸው ተጫዋቾች አሁን ስጋት ነበር እኮ ስጋት ነበር ስል ሞስኩዌራ ገና ታዳጊ ተጫዋች ነው። ለወደፊት የበለጠ እያበሰልከው የምትሄደው አይነት ተጫዋች ነው እና ከሱ ብዙ አገልግሎት የምጠብቅበት አይደለም። ግን በአጋጣሚ ደግሞ የሳሊባ ጉዳይ ማስኩራን የመሰለፍ እድል እንዲያገኝ ሲያደርገው የተጠቀመበት መንገድ በጣም ይገርም ነው። አሁን ምርጥ ተጫዋችስ የምትሰጥሽን እድል ተጠቅመሽ እድል ቶሎ ቶሎ እንዲመጣ ነው የምታረጊ። በጣም እና በሁሉም ረገድ አንድ ተሳካ ተሳካለት። አርሰናልም፣ አርቴታም በርታም ተብሎ አስተያየት ከተሰጠ እነዚህ ነገሮች በደንብ ግምት ውስጥ የሚገቡ ይመስለኛል። አሁን እልሽ ማስፈረሙ አንድ አሪፍ ነገር ነው። አለመበተኑስ አለመበተኑ ወጪ ላስተካክል ብሎ አሁን አርሰናል በኔት ስፔንዲንግ አንደኛ ነው። ያ ማለት በመግዛት ያወጣው ወጪ ሲቀነስ ሸጦ ያስገባው ገቢ የአርሰናል በጣም በጣም ከፍ ያለ ነው። ትንሽ ነው፣ ሸጦ ያገኘው ገቢ በጣም ትንሽ ኦልሞስት የለም ማለት ትችላለች ኔት ስፔንድ የሚባለው ስስሎሆን እንዲሁም ተወቅሶበታል። ግን በጣም የገረመኝ ነገር አይ በወቅቱ ተወቅሶበት ነበር። ትሮሳርድ ማርቲኔሊ ምንድን ነው የሚያደርጉት አሁን እዛ ቦታ ላይ ተትረፈረፈ ተብሎ አስተያየት ይሰጥ ነበር። ግን በጣም የገረመኝ ነገር ነው። እንደውም ከእነዚህ ተጫዋቾች ያገኘው አገልግሎት እኮ በጣም በዛ እኮ። የእነዚህ ልጆች አገልግሎት እየበዛ አሪፍ ለመሆን እየተገደዱ የሚመጡት ሰው አለ አሁን ሰው አለ ነው። ፎር ግራንት አይወስዱትም። ልማናላቸው ከኔ በላይ ብሎ በብራዚልኛ ማርቲኔሊ አይዘንጥ። ልክ ነው። ማርቲኔሊ አሁን ሶስት ጎል አገባ። እንግዲህ ተቀይሮ እየገባ ትናንትና፣ ነው የመጀመሪያ ተሰላፊ የነበሩ አርቴታም እየተናገረውን ነገር ስንመለከት በተቀያሪ ወንበር ላይ ያሉት ትናንት ስድስት ተጫዋቾችን በመጀመሪያ ቀዳሚ ተሰላፊነት ላይ ለውጥ አድርጓል እና በቃ ሁሉም እድል እንዲኖረው ማድረግ እፈልጋለሁ፣ ጨዋታ ላይ ተሳትፎ ሁሉም የአርሰናል ተጫዋች። ምክንያቱም የዚህ ፓርት እዚህ ጨዋታ ላይ እዚህ ውጤት ላይ ይሄኛው አርሰናል ላይ ፓርት እንዲኖራቸው እፈልጋለሁ። እኔ አሁን ዝም ብሎ ተቀያሪ ወንበር ላይ ብቻ የተቀመጠው ኬፓ አይነት ነገር አዎ፣ የኬፓ አይነት ነገር እንዳይፈጠር። አዎ፣ ጥር ላይ ተብሏል እና ግን ያ አይነት ነገር እንዳይፈጠር በቃ ተጫዋቾቹን ሮቴት እያደረገ ይጠቀምባቸዋል። ይሄ አንድ ጥሩ ነገር ይመስለኛለን። አንዳንድ ጊዜ ዝም ብሎ ተቀያሪ ወንበር ላይ ብቻ መቀመጥ ተጫዋቾቹ ጥሩ ያልሆነ ስሜት እንዲሰማቸው ያደርጋል። አንደኛው ነገር ይሄ ነው። ሁለተኛው ሁለተኛው ነገር ደግሞ ቅድም እንዳለው ኦዲገርድ በጣም የሚገርም ምሽት ነው ያሳለፈው ትላንትና እና ጥሩ አገልግሎት ነበር የሰጠው። እንዴት ደስ እንዳለኝ ብሏል። ማይክል አርቴታ ሲናገር እንደውም ያለው ነገር ምንድን ነው፣ ጎል ሁሉ ማስቆጠር ነበረበት እዚህ ጨዋታ ላይ ያሳየው ብቃት ግን የሚገርም ነው ብሎ ተናግሯል። እና ኦዲጋርድ ደግሞ አስተያየቱን ሲሰጥ ከጨዋታው በኋላ እንዲህ አይነት ብቃት እንድታሳይ ያደረገ የዛሬ ጨዋታ ላይ በእልህ በወኔ እንድትጫወት ያደረገ የኢዜ መምጣት ነው ሌላ ተጫዋች እንዳለ እያወቅ መምጣት ፉክክሩ ነው እንዲህ አይነት ብቃት እንድታሳይ ያደረገ ተብሎ ተጠይቆ ነበር። እና እሱ በግልጽ ነው ያስቀመጠው። ልክ ነው አለ። በቃ ቦታችንን ለማስከበር ነው የምንጫወተው። ስለዚህ እኔ በምጫወትበት ቦታ ላይ የአገልግሎት መስጠት ጉድለት ካሳየሁኝ ሌሎች ከኔ የተሻለ አገልግሎት የሚሰጡ ተጫዋቾች ያሉበት አርሰናል ነው አሁን። ስለዚህ የራሴን ቦታ ለማስከበር የመጫወት ፍላጎቴንም ደግሞ በጣም ሰፊ ለማድረግና ያንን እድል ለማግኘት ባለው አጋጣሚ በሙሉ ያንን አቅም ማሳየት አለብኝ ብሎ አስተያየት ሰጥቷል። ይሄ የሌሎች ተጫዋቾች መኖር ያሉት እና የተለመዱት ተጫዋቾችም ላይ የሚጨምረውን አቅም በደንብ አድርጎ ያሳየ አስተያየት ይመስለኛል እና በሁሉም ረገድ ስትመለከተው፣ አንደኛ ተጫዋቾችን በደንብ አፈራርቆ ይጠቀማል። ለምሳሌ ትላንትና ቡካዮ ሳካ አልጀመረም። ለምን እንዳልጀመረ ይገባናል። ሙሉ ዘጠና ደቂቃ የመጫወት ጊዜ ላይ አልደረሰም። ግን ቪክቶር ኮሬሽን ደግሞ ይጠቀማል። ገና ለማብሰል አዎ ፊት መሆን አለበት። በደንብ መግባባት አለበት። በእያንዳንዱ ጨዋታ ላይ እሱ ደግሞ መኖር አለበት። ተመችቶሻል? ኮሬሽ አው ምንድን ነው እንደውም ትላንት ከጨዋታው በኋላ የተባለው አንደኛው ነገር ዮኮሬሽ ጎል ብቻ እየቀረው ነው። አሁን ጎል ብቻ እየቀረው ነው በደንብ አዳፕት እያደረገ እንደገና፣ ደግሞ ይሄ የጥረት መጓደል የማታይበት አይነት ተጫዋች ነው። አንዳንድ ጊዜ ብዙ የሚጥሩ ግን የማይሳካላቸው ተጫዋቾች አሉ፣ እና የጥረት መጓደል ግን ዮኮሬሽ ላይ እያየን አይደል። አሁን ምንድን ነው እየሆነ የመጣው ዮኮሬሽ ነገር፣ ይሄ ጎል ቀረሽ እየሆነ ነው በእርግጥ እስከዚህኛው ጊዜ ድረስ ለመላመድ በጣም ሰፊ ጊዜ መውሰድ ነበረበት ወይ የሚል ጥያቄ ያላቸው ሰዎች አሉ። ብዙ ምክንያቶች ሊኖሩ ይችላሉ ግን አሁን ባለው ሁኔታ ግን ጥሩ መግባባት ላይ እየደረሰ እንደመጣ የሚያሳዩ ፍንጮችን አይቻለም። አዎ አይ የኮረሽ የጥረት ችግር የለበትም፣ ግን አሁን በጥረት ችግር አለመኖር ብቻ የሚለካበት ዘመን ደግሞ ሲያልፍ ጥያቄዎች ይመጣሉ። ይሄ የጎል ፕላስ አሲስት ጉዳይ መቆጠር መጀመሩ አይቀርም እና ያንን እንዲያደርግ አሁን ከሱ የጎደለ ብዙ ነገር አለ ብዬ ለመውሰድ አሁንም እኔም አልደፍርም። እውነት ለመናገር በብዙ መንገድ በአርቴታ በብዙ መንገድ በተጫዋቾቹ መታገዝ ይኖርበታል የሚለውን ነገር እኔ ማምናለሁ። መታገዝ አለበት፣ ሰርቪሶቹ መምጣት አለባቸው። እሱ ወደ እነሱ የለመዱት አጫዋወት፣ እነሱም ደግሞ ሰማው ወደ እሱ አቅም መግለጫ አጫዋወት መምጣት ቢችሉ በጣም በጣም በጣም አሪፍ የሆናን ሚድል ግራንዱን ይይዛል ብዬ አምናለሁ። ለማለት ግን አርቴታ ያምራል። አርሰናል ጥሩ ነው። የአርቴታም ትምህርቱን እየወሰደ ነው። አዎ አሁን ትናትና ማየት ሜሪኖ ሲያስገባ ማንን እንዳሳረፍ በ እንደዛ አይነት አሁን ሜሪኖ ለምን ይገባል አለ ሜሪኖ እንጥላች አለ ሜሪኖ ከነማን ጋራ ሲሆን ይሻላል፣ ሜሪኖ በሌለበት እነማን ሲሆን ይሻላል። አርሰናል እየፈለገው መሆን ይችላል። አሁን ከመፍራት ውጭ ከመፍራት ውጭ የፈለገውን ነገር መሆን ይችላል። የእውነት እውነቴን ነው የምነግርሽ ከየትኛውም ክለብ ጋር ተጫውቶ አንገት የሚያስደፋ ድክመት አይኖረውም አርሰናል በእርግጠኝነት ነው። ልበሙሉ ልበ ሙሉ ከሆነ እቺ ፈራተባውን ከተዋት ማለት ነው እንጂ እንጃ። እኔ ለእኔ በጣም በጣም በጣም ሙሉነት ነው የሚታይ ያውም ተተረፍርፎ ማለት ነው እና የሌሎቹን ገና መሆን በደንብ በደንብ ሊጠቀምበት ይችላል ብዬ አምናለሁ። እንግዲህ ቅዳሜ ከሚደረጉ ጨዋታዎች ጋራ ተያይዞ በስፋት የምናነሳቸው ነጥቦች ይኖራሉ። ቅዳሜ መጀመሪያ፣ ለጊዜው ምናልባት ከዛ በኋላ በቋሚነት የፕሪሚየር ሊጉን አንደኝነትም ሊረከብ ይችላል አርሰናል። አንደኛ ቀድሞ ነው የሚጫወተው እሱ። ሊቨርፑል ከቼልሲ የሚጫወቱት አንድ ተኩል ላይ ነው። አርሰናል አስራ አንድ ሰዓት ነው የሚጫወተው ከዌስትሃም ጋራ ነው። እንዲሁም የአርሰናል ቀጣይ ጨዋታዎች የበለጠ ለመገስገስ አዎ በጣም አሪፍ ናቸው። ከዌስትሃም ጋር ይጫወታል። ዌስትሃምን እሺ፣ ኑኖ ስፖሪቶ ሳንቶ ይዘዋላል። ከዛ በኋላ ከፉልሃም ጋራ ነው የሚጫወተው። ምናልባት ይሄ ትንሽ የመፈተን ይኖረዋል። ከዛ የፕሪሚየር ሊጉን ጉዳይ በተመለከተ ብቻ ካነሳን ከክሪስታል ፓላስ ጋራ፣ ከዛ ከብራይተን ጋራ ይሄ የሊግ ካፕ ጨዋታ ነው ከብራይተን ጋር የሚያደርገው። ግን አብዛኞቹን አሁን ጨዋታዎቹን ስትመለከት አንድ አንደኛ እንደዛ ናቸው፣ ሁለተኛ በሜዳው የሚያደርጋቸው ናቸው። የሻምፒየንስ ሊግ ጨዋታንም ጨምሮ በተከታታይ እንኳን ለመጥራት ዌስትሃም፣ ፉልሃም፣ አትሌቲኮ ማድሪድ፣ ክሪስተል ፓላስ፣ ብራይተን። እና ከእነዚህ ውስጥ ከፉልሃም ጋር የሚያደርገውን ጨዋታ ብቻ ነው ከሜዳው ውጭ የሚጫወት፣ ሌሎቹን ጨዋታዎች በሜዳው ነው እና ብዙ የጉዞ ድካምም አሁን ድካምን ራሱ ለማንሳት አይመችም አርሰናል ላይ ተጫዋቾችን በደንብ አፈራርቆ መጠቀም የሚችልበት እድል ስላለ፣ ግን በሜዳ ደግሞ መጫወት የራሱ የሆነ አድቫንቴጅ አለው እና ያንንም አድቫንቴጅ ይጠቀማል። ጨዋታዎቹም ደግሞ ሊያሸንፋቸው የሚችላቸው ናቸው ተብሎ የሚጠቀስ ነው። ይሄ አንድ እንግዲህ ከፕሪሚየር ሊጉ ፉክክርና ከሊቨርፑል ጋር በተያያዘ የበለጠ ምቾት ሊፈጥርለት ይችላል ተብሎ ይጠበቃል። ሊቨርፑል ደግሞ በአንጻሩ ከአርሰናል ጋር ስታስተያየው ከበድ ከበድ ያሉ ጨዋታዎችን የሚያደርግበት ነው። ከቸልሲ ጋር ጨዋታ ያደርጋል። ከዛ በኋላ ከማንቸስተር ዩናይትድ ጋር ጨዋታ አለው። ከዛ ከብሬንትፎርድ፣ ከዛ እንደገና ካስቶን ቪላ ጋራ ጨዋታ አለው። ሌሎች የሚያደርጋቸውን ጨዋታዎች ትተን የፕሪምየር ሊግን ብቻ ብናነሳ ማለት ነው እና ሊቨርፑል አሁን ከሚታይበት ክፍተት አንጻር እነዚህ ትልልቅ ጨዋታዎች ሊፈተንባቸው የሚችል ሆን ይችላል። ሀቪዩርሴ ይላል ስካይ ስፖርትስ። አሁን አምስት ተኩል ነው። አንዴ እንትን ብለን እንምጣ ምናምን እንዳትይኝ። ከተጫዋቾች የስኳድ ስፋት፣ ስኳድ ጥራት፣ ስኳድ ጥልቀት ጋር አያይዘን ያነሳናቸው ሀሳቦች አሉ። አርቴታም አሁን ወይ አር ቤተር ኢኩይፕድ ነን ብሏል። በተሻለ መንገድ ተደራጅተናል እያለ ነው አርቴታም እና ስካይ ስፖርትስ እስኪ የእናንተን ስሜት ነገሩኝ ብሎ ያቀረበው ጥያቄ አለ። አር አርሴናል ቤተር ኢኩይፕድ ቱ ዊን ቻምፒየንስ ሊግ ሲዝን አርሰናል የቻምፒየንስ ሊግን ዋንጫ ለማሸነፍ የሚያስችል አቅም ስብስብ አለ ወይ ብሎ ይጠቅና ምርጫ ሰጥቶሻል። አዎ ዘሀብ ዘ ስኳት ዊኒት ቻምፒየንስ ሊግን ማሸነፍ የሚያስችል ስኳድ አላቸው። ኖ ዘአር ስቲል ላኪንግ የሚጎላቸው ነገር አሁንም አለ። አሁን እኛ እዚህ ላይ ድምፅ አልሰጠንም። ለስካይ ስፖርትስ ጥያቄ እኔ ይህንን ሰጠው። የትኛውን ሰጠህ አንተ? አዎ ይችላል የሚለው የእኔ አይነት ሰማንያ ስምንት በመቶ ነው የአንቺ አይነት አስራ ሁለት በመቶ ነው። እንደ ትንሽ ጎድለዋል ብያለሁ በልቤ በልቤ ግን እኔ ግን ነውሁን አየሽው ግን አ አሁን ኮንፊደንሱ እግር ኳስ ወዳጁ ጋር ሰማንያ ስምንት በመቶ አዎ ይችላል የሚያስችል አቅም ላይ ደርሷል፣ ቻምፒየንስ ሊግን ማሸነፍ የሚያስችል አቅም ላይ ደርሷል። አስራ ሁለት በመቶ ደግሞ ኖ አሁንም ዘይ አር ስቲል ላኪንግ የሚንቀራቸው ነገር አለ። ጥሩ መንገድ ላይ ናቸው፣ ግን የሚቀራቸው ነገር አለ ይላል። እስኪ የሸገር ስፖርት አድማጮችም ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናላችን ላይ ገብተው አይና አዎ ይበሉና ደስ ይለኛል። በጣም አብራችሁን ስለነበራችሁ እናመሰግናለን ነው የምንለው። አለቀሳት ጨርሰናል። ቀሪ ቀናችሁ ጅግቡብ እጅግ ውብ ሆኖ እንዲቀጥል ተመኝተናል። በያላችሁበት የአማራ ሐሙስ ይሆንላችሁ። ኢትዮጵያ ለዘለዓለም ትኖር።